ማለዳ የመጣ ስታነቃኝ፣ እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን። ሰላም እናንተ ይሆን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከህይወት ምንጩሃ ስታረካኝ፣ ሰላም ጤና ስጥልን። እንደምናደራችሁ ይህ በምጽዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከመግባታችን በፊት አጭር ጸሎት እንጸልይ እና ወደ ዛሬ የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ይህን ማለዳ በምሕረትና በቸርነት ስለሰጠህን በጌታ በኢየሱስ ክርስቶስም እናመሰግንሃለን ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ እና ስለ መልካምነትህ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስመ ይሁን። እኖ ደግሞ ያንተ ምሕረትና ቸርነት ስላገዘን፣ ስለደገፈን፣ አቅም ስለሆነን፣ ጉልበት ስለሆነን እናመሰግንሃለን። የዛሬ ቃልህን ደግሞ ባርክልን፣ ለሕይወታችን እንዲሆን በኢየሱስ ክርስቶስ ስም ጸጋህ ይርዳን። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎችም እያጋራችሁ ወደ ዛሬው ቃል ዕለት አገልግሎታችንን እናልፋለን። በትናንትናው የማለዳ ቁርሳችን ይህ የእግዚአብሔር እውነት በውሸት ስለለወጡ በፍጡሩ እንፋንታ የተፈጠረውን ስላለመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው አሜን ይላል የእግዚአብሔር ቃል። እንግዲህ ውሸትነ በእውነት የመለወጥ ጉዳይ በቤተ ክርስቲያንም እጅግ እየሰፋ የመጣበት ጊዜ እንደሆነ ተመልክተናል። ሰዎች የሚታየውን ነገር በማምለክ እግዚአብሔር አምላካቸውን የረሱበትና በአንደበታቸው ግን እግዚአብሔርን እየጠሩ በልባቸው ደግሞ የሚያመልኩትና ያነገሱት ሌላ ነገር እንደሆነ ለመመልከት ሞክረናል። በዛሬው ዕለት ግን ቁጥር 26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 እርስ በራሳቸው በፍቶታቸው ተቃጠሉ። ወንዶች በወንዶች ነወሩ ነውር አደረጉ፣ በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላል። እንግዲህ ይህንን ዘፍጥረት ውስጥ የምናየዋለን። የግብረ ሰዶም እና የሰዶም እና የጎመራ ከተማን እግዚአብሔር እንዴት እንዳጠፋትና ለእንዴና ለመጨረሻ ጊዜ በምድር ላይ የማትኖርበትን መንገድ እንዴት እንዳደረገ መጽሐፍ ቅዱስ በግልጽ ይነግረናል። ይሄ ደግሞ በተለይ አሁን እኛ ባለንበት ዘመን ጳውሎስ ለሮሜዎች በጻፈው ጽሁፍ መልእክት ይህንን ዘመን ያካተተና የእግዚአብሔር ቃል ያው ዘላለማዊ ስለሆነ ያካተተ እንደሆነ ልንረዳ እንችላለን። በተለይ በዚህ ዘመን በአውሮፓ በአሜሪካ ይሄ ነገር በጣም በሕግ ተደንግጎ ሴት ሴትን ማግባት የምትችልበት እና ወንድ ደግሞ ወንድ የሚያገባበት በተለይም ደግሞ በአንዳንድ ቤተክርስቲያን በሚመስሉ ግን አምልኮተት አውቶች በሆኑ ወይም ደግሞ የሴጣን ቤተክርስቲያን የሴጣን ማምለኪያዎች ነው ምላቸው። ምክንያቱም በቤተክርስቲያን ስም ነው የሚሰሩት እና ነውር የሆነውን በእግዚአብሔርን ለባህሪያቸው ለሰጣቸው ለባህሪያቸው የማይገባውን ነገር የሚያደርጉትን የሚስተናገዱበት ወቅት ነው እኛም ሀገር እንደው ካለን ካልቸር ባህል የተነሳ ገልጦ አይውጣ እንጂ በየቦታው ይሄ ነገር እየሰፋ እየመጣ እንመለከታለን እንደውም አንዳንድ ቤተክርስቲያኖች ግንኙነታቸው ይህንን ከሚያራምዱ የውጭ ቸርቾች ድርጅቶች ጋር ግንኙነት እንዳላቸው ሁሉ እናውቃለን ነገር ግን ምንድን ነው መጽሐፍ ቅዱሳችን የሚለው ስለዚህ ይላል እግዚአብሔርን ለሚያስነውር ምኞት አሳልፎ ሰጣቸው ይላል ምኞታቸው ነው እነዚህ ሰዎች ውስጥ ምን ነበረ ምኞት ነበረ ምን አይነት ምኞት ነበረ እንዲህ አይነት ምኞት ነበረ እንዲህ አይነት ፍላጎት ነበረ ለዚህ ፍላጎት ግን እግዚአብሔር አልከለከላቸውም ምክንያቱም አሁን ያለንበት የጸጋ ዘመን ስለሆነ እና የፍርድ ዘመን እስኪመጣ ድረስ ታልፈው ለባህሪያቸው ለፍላጎታቸው ተሰጥቷቸዋል። ስለዚህ ነው እግዚአብሔር አሳልፎ ስለሰጣቸው በአደባባይ በአደባባይ ነውራቸውን ሳያደርጉ ማፈር ያልቻሉት። ምክንያቱም አእምሯቸው ተወስዶባቸዋል፣ ማሰቢያቸው ተወስዶባቸዋል። እንደ እንስሳ ሆነዋል፣ እንደ እንስሳ ተቆጥረዋል። ስለዚህ ይሄ በጣም በጣም በጣም አሳፋሪ ነገር እንደሆነ ቅዱሳን ልናውቅ ያስፈልጋል። የእግዚአብሔር ፍርድ ለፍርድ ታልፈው ተሰጥተዋል ተፈርዶባቸዋል ማለት ነው። ምክንያቱም ቁጥር 27ን ስናነብ እንዲህ ይላል፤ እንግዲህ ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት እተው እርስ በራሳቸው በፍትሆታቸው ተቃጠሉ፣ ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላል። ፍርዱን በራሳቸው ተቀብለውታል። ለዚህ ነው እኮ ቤተክርስቲያን በዚህ ዘመን መንቃት አለባት። በተለይ እንደ ኢትዮጵያ ያሉ ታዳጊ ሀገሮች ላይ ይህን መርዛቸውን ለመርጨት ከሚጠቀሙበት አንዱና ዋነኛው እርዳታ ነው፣ ገንዘብ ነው። ትልልቆቹ ቸርቾች እየተጠለፉ እያየን ያለን። በጊዜ ነቅተው ቆም ብለው አስተውለው መመለስ ካልቻሉ በስተቀረ ሴጣን በዚህ ዘመን ብዙዎችን ወደ ጨለማ ይዞ የሚሄድበትን መንገድ በግልጽ በድፍረት እያመቻቸነ ያለው። በሀገር ደረጃ እኮ አውሮፓውያኖች አፍሪካ ሀገሮችን፣ የተለያዩ ሀገሮችን በሀገር ደረጃ በመንግስት ደረጃ ይህን እሳቤ እንዲቀበሉ እኮ እየጫና እየተደረገና እየተገደዱ ያሉበት ወቅት ነው። ስለዚህ ቅዱሳን ማወቅ ያለብን ነገር ልጆቻችንን ቤተሰቦቻችንን ከዚህ አስነዋሪና ጥፋት ከዚህ የአጋንንት አሰራር ከዚህ የአጋንንት ተልእኮ መርዝ ልንታደግና ልንጠብቃቸው ራሳችንንም ልንታደግና ልንጠብቅ ያስፈልጋል። ሴጣን አንዱ እየመጣ ያለበት መንገድ እንደፈለገ መሆን ትችላለን። ጾታ ቅየራ፣ ሴት ወደ ወንድ፣ ወንድ ወደ ሴት ጾታ ቅየራዎች በኦፊሻል የሚደረጉበት ዓለም ነው። ይህ ማለት እግዚአብሔር የፈጠርከው ነገር ልክ አይደለም እያሉት ነው። ትክክል አይደለም፣ አንተ ያደረግከው ትክክል፣ እያደረግን ያለነው እኛነን እያሉ ነው ያሉት። ስለዚህ ይህን ነገር ልናስተውል ያስፈልጋል። ጳውሎስ በዛን ዘመን ይህንን መልእክት በሚጽፍበት ሰዓት ለአእምሯቸው ወይም ደግሞ ለባህሪያቸው ለምኞታቸው ታልፈው እንደተሰጡ ይነግረናል። ለምኞታቸው ታልፈው መሰጣታቸውን መጽሐፍ ቅዱስ በግልጽ ያስቀምጣል። ስለዚህ ይሄ እኛ ሀገር የለም ማለት አይደለም አለ። እኛ አገር ግን ኦፊሻል ፊትለፊት እንዳይወጣ የከለከለው የህዝቡ ካልቸር ወይም ባህል ያለው አስተሳሰብና እምነት ደፍረው እንዳይወጡ ከልክሏቸዋል። ስለዚህ በዚህ ጉዳይ ላይ እንደ ክርስቲያን እኛም ኃላፊነት አለብን። ልንጸልይ፣ በእግዚአብሔር ፊት ልንጮህ፣ ልጆቻችንን ልናስመልጥ ቤተ ክርስቲያን ቅዱሳንን ልታስመልጥ በግልጽ ደግሞ ትምህርቱን በሁድ ስብከቶች ላይ ወይም ደግሞ በመካከለኛው ቀን በሚደረጉ ስብከቶች ላይ ማስተማርና ሕዝቡን ማንቃት ማዘጋጀት ያስፈልጋል ብዬ እላለሁ። እንግዲህ ወገኖቼ እግዚአብሔር እኛና ቤተሰቦቻችንን ከዚህ አስነዋሪ ነገር በክርስቶስ ኢየሱስ ደም ይሸፍነን እላለሁ። የዛሬውን የማለዳ ቁርስ ከመጨረሴ በፊት አጭር ጸሎት እናርግና ዛሬውን የማለዳ ቁርስ በዚህ እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ስለ ምሕረት፣ ስለ ቸርነት፣ ስለ በጎነት፣ ስለ መልካምነት ሁሉ እናመሰግንሃለን። ዓለም ላይ እየመጣ ካለው ጥፋት ሁሉ እኛንም ቤተሰቦቻችንን፣ ቤተ ክርስቲያናችንን፣ ምድራችንን ሁሉ ትጠብቅ ዘንድ በጌታ በኢየሱስ ክርስቶስ ስም እንጠይቅሃለን። እግዚአብሔር ሆይ እርኩሰት በአደባባይ በሚታወጅበት ዓለም ላይ ነው ያለነውና ያንተ ኃይል ያንተ ጸጋ ያንተ መንፈስ በክርስቶስ ኢየሱስ ስም እንዲያግዘን እንጠይቀሃለን። ጌታ እግዚአብሔር ሆይ ፋይናንስን ተጠቅሞ መንፈሳዊ መስሎ ከሚመጣ ክፉ ተኩላ የበግ ለምድ ለምሶ ከሚመጣ ክፉ ተኩላ ቤተክርስቲያንንና ቅዱሳን ሕዝብህን እንድትጠብቅ በኢየሱስ ክርስቶስ ስም እጠይቃለሁ። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ቀሪውን ጊዜ ቀኑን ሁሉ ባርክልን፣ በደም ሸፍነን፣ በጌታ በኢየሱስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።